የእኛው ጥያቄ ሱሬን አስረዝሜ ለብሳለሁኝ። አስረዝሜ የምለብስበት ምክንያት እግሬ ላይ የቆዳ በሽታ ስላለብኝ ነው። እግሬ ላይ የቆዳ በሽታ ስላለብኝ ላለመግለጥ እፈራለሁኝ እፈራለሁ። እዚህ ምክንያት ማስረዘሜ ሐራም ይሆንብኝ አለን? ለዚህ በሽታ አንዳንድ ሰዎች ውዱ ያድርጉልህና በውሃው ታጥበው ይሉኛል። ሰዎችን ውዱ እንዲያድርጉልኝ ስጠይቃቸው ምን ማስረጃ አለህ፣ ማስረጃ አምጣ ይሉኛል ማስረጃ ካለው ብትነግሩኝ የሚል ጥያቄ ነው። በመጀመሪያ ደረጃ ልብስን ከቁርጭምጭሚት አሳልፎ መልበስ የተከለከለ ነው። ከቁርጭምጭሚት ሳያልፍ እስከ ቁርጭምጭሚት አካባቢ ከሆነ የምትአርዝመህ የምትለብሰው ኢንሻአላህ ተዓላ ችግር የለውም። በላጩ እስከ ባት መሃል ላይ ማድረግ ነው። እስከ ቁርጭምጭሚት ዝቅ ቢል ችግር የለውም። ከቁርጭምጭሚት አልፎ መውረድ የለበትም። ከዚህ የምታስረዝመው እስከ ቁርጭምጭሚት ከሆነ ችግር የለውም። ከዛ በታች አልፎ እስኪጎተት ድረስ ከሆነ የምትለብሰው የተከለከለ ነው። ምንም እንኳ ለኩራት ካልሆነ ይቻላል ያሉ ታዊል ያደረጉ ቢኖሩም ራጂሁና አብዛኞቹ የመረጡት ቤተኛውን መልኩ፣ ልብስ ከቁርጭምጭሚት አልፎ መውረድ የለበትም። ያልከውን ችግር ለመሸፈን ካልሲ መጠቀም፣ ከታች ካልሲ በማድረግ ወደ ላይ እስከምትፈልገው ድረስ መሸፈን ትችላለህ። አማ ሱሪውን ወደ ታች በመጎተት ፍሩጥን ጀለቢያን ወለታቸው መቆጠት ይሄ ማድረግ ተገቢ አይደለም። ከአንዳንድ ሱሐባዎች እንደተነገረው ልብሳቸውን አርዝመው የሚለብሱበትና ምነው ሲባሉ እግሬ በጣም ቀጫጫ ነው የሚሉበት ምላሽ ነበር። ላክን እስከ መጎተት ደረጃ የደረሰ ነበር። والله ቢሆን እንኳ የነቢ አሌ ሰላቱ ውሳኔና ፍርድ ቅድሚያ ሊሰጠው ይገባ የሙስሊም ልብሱ እስከ ባቱ ነው ወይስ ከባቱ ነው ተበላ ከጎርጥምጥም በልብስ የተሸፈነ አካል የእሳት ነው ብለዋል። ስለዚህ ልብስን እስከ መጎተት ድረስ ማርዘሙ ይከለከላል። በካልሲና በመሰል ነገሮች መሸፈኑ የተሻለ ነው። ለዚህ ችግር ለበሽታው የሰዎችን ውጡ ያደረጉበትን ውሃ መጠቀሙን በተመለከተ ሰዎች አይንናስ ሆነው በአይንናስ ምክንያት የመጣ በሽታ ነው ችግር ነው ተብሎ ከሆነ የሚጠረጠር ሰው ካለህ አጥበህ ስጠኝ ተብሎ ማዘዝ ይቻላል። ነቢያችን ሰለላሁ ዐለይሂ ወሰላም አይን ሐቅ ነው እውነት ነው አንዳችሁ በአይኑ ምክንያት የሆነ ሰው ካጠቃ ታጥበ ውሃ ስጠኝ ከተባለ ይታጠብ ብለዋል። ነቢዩ ሰላት ወሰላ ወዱ ያደረገበትን እጁን የታጠበበትን ውሃ አግኝቶ ችግሩ ያለበትን አካባቢ ማጠብ ይቻላል። ከእሱ ቀጥታ ውሃ ማግኘት ካልተቻለ ሰውነቱን የነኩ ልብሶችን በማግኘት እነሱን ውሃ ላይ ነክሮ እነሱ የተነከሩበትን ወይም እነሱ የታጠቡበትን ውሃ መጠቀም ይቻላል። ላክን ማንኛውንም ሰው ውዱ አድርገህ ስጠኝ፣ ታጥበህ ስጠኝ አይደለም የሚባለው የሚጠረጠር ሰው ካለ ብቻ ነው። ሌላኛው